እድገት አለ ወይ ያለ እንደሆነ እውነቱን ለመናገር የኢትዮጵያ ህዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው። አሁን የማነሳውን ሀሳብ የማነሳው ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ አይን ማየት ካልቻልን፣ መጠበቅ ካልቻልን፣ መደገፍ ካልቻልን አደገኛ ጣጣና መከራ ሊያመጣብን ይችላል። ጥቂት ኢንዲኬተርስ ብቻ ላንሳ። ብዙ ሰው የማያስተውለው ግን ሚራክል ተብሎ የሚወሰደውን አንዳንድ ኢንዲኬተር ላንሳ። በነገራችን ላይ በዚህ ዓመት ዓመቱን ስንጀምር የኢትዮጵያ የማንሰራራት ዓመት ነው ብዬ ነበር። ዘንድሮ እኮ ከፍተኛ የማንሰራራት ዓመት ነው። ዘንድሮን አራት አምስት አስር ዓመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። ዘንድሮ መደጋገም ግን የጋራ ራዕይ፣ የጋራ ጥረት፣ የጋራ ስራ መሆን አለበት። ዘንድሮ ምንድን ነው የተለየው ነገር እንዲህ በኩራት በእምነት የምትናገርለት እንጠብቀው እናስፋው የምትለው የሚል ጥያቄ ማንኛውም ጤነኛ ሰው ያንሳ ይችላል። ዘንድሮን ለመረዳት ኤክስፖርትን ብቻ እንመልከት። ኤክስፖርት ማለት ኢትዮጵያ አምርታ ለውጭ ገበያ አውላ ከውጭ ዶላር የምታገኝበት መስክ ማለት ነው። ከ1984 83 አደለም፣ 84 እስከ 98 ያለው 15 ዓመት 84 85 እያልሽ ቆጥረሽ 98 ስትጨምር የ15 ዓመት ነው። ከ84 እስከ 98 ባለው 15 ዓመት ውስጥ ኢትዮጵያ ለውጭ ገበያ ኤክስፖርት አድርጋ ያገኘችው ሀብት 7.5 ቢሊዮን ዶላር ነው። የአንድ ዓመት አይደለም፣ የ15 ዓመት 7.5 ቢሊዮን ዶላር በ15 ዓመት ነው ያወጣችው መቼ ከ84 98 ይሄ ዘመን ብዙ ጉዳይ የንበት ዘመን ነው የኢትዮ ኤርትራ ጦርነት ዘጠና የነበረበት የ97 ምርጫ የነበረበት ብዙ ሰው የሚያወራለት ኢንሲደንት የነበረበት ዘመን ነው እሱን ጨምሮ ነው የማውራው ከ84 እስከ 98 ባለው ጊዜ ውስጥ ኢትዮጵያ ለውጭ ገበያ አቅርባ ያገኘችው የዶላር መጠን 7.5 ቢሊየን ዶላር ነው ዘንድሮ በአንድ ዓመት 8 ቢሊዮን በላይ ዶላር ገደማ ከኤክስፖርት ታገኛለች። በአንድ ዓመት 8 ቢሊዮን በላይ ዶላር የምታገኝ ሀገር አስራ አምስት ዓመት ሙሉ ምን ትሰራ ነበር ብሎ መጠየቅ ያስፈልጋል። አእምሮ ያስፈልጋል። ለዚህ ማስተዋል ያስፈልጋል። በተገለጠ ልቦና ማየት ያስፈልጋል። ያ 15 አመት እንደዚህ አይነት ተአምር ሰርተንበት ቢሆን ኖሮ ዛሬ የት እንሆን ነበር ብሎ በቁጭት መንፈስ ተምሮ መለወጥን ይጠይቃል። 15 አመት 75 ቢሊዮን ዶላር ኤክስፖርት ያደረገች ሀገር በአንድ አመት 8 ቢሊዮን በላይ ዶላር ገደማ ኤክስፖርት ታድርጋለች። ከምንድን ያገኘችው? ይሄን መስክ ሚለውን ደግሞ እንመልከት፣ የሚተሳሰር ጉዳይ ስላሉ። ለምሳሌ ቡና ቡና ከ84 እስከ 98 በ15 ዓመት ጊዜ ውስጥ 3.5 ቢሊዮን ዶላር ነው የሸጠችው። ቡና ኢትዮጵያ 15 ዓመት 3.5 ቢሊየን ዶላር ዘንድሮ በአንድ ዓመት 2.5 ቢሊዮን ዶላር ሸጣለች። ምን ማለት ነው? ሁለት ዓመት ውስጥ 5 ቢሊዮን ብትሸጥ በ15 ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው። ቡናን ያልኩት ከየት መጣ? ይሄ ግሪን ሌጋሲ ነው፣ ተክለን ነው፣ ደክመን ነው ያመጣ ነው። በዋዛ የመጣ ጉዳይ አለን? በቢሊየን ሲድሊንግስ ተክለን ተንከባክበን፣ ቡናው ሪስፖንድ አድርጎ ነው ዛሬ ለዓለም ገበያ የምናቀርበው ቡና በመጠንም በሚያስገባው ገቢ ያደገው። ኢማጂን በአንድ ዓመት 2.5 ቢሊዮን እና በ15 ዓመት 3.5 ቢሊዮን ዶላር ዲፍረንስ አለ። ከዚህ ወዲያ ማንሰራራት ኬት ይመጣል? ይሄም መደጋገሙ ነው የሚያስፈልገው እንጂ ወርቅን እንመልከት። ወርቅ አስደማሚ ነው ባይዘወ አንዱ። እቺ ምድር ስባላት፣ እቺ ምድር ሀብታላት፣ እቺ ምድር የተከማቸ የተደበቀ ሀብት አላት፣ ጥያቄ የለው። ያንን መንዝረን መጠቀም የሁላችንም ማስቀጀት የሁላችንም ህልም እኞት ጸሎት ነው። ከ84 እስከ 98 ባለው 15 ዓመት ጊዜ ውስጥ ኢትዮጵያ በ15 ዓመት ወርቅ ኤክስፖርት አድርጋ ያገኘችው 508 ሚሊዮን ዶላር ነው። 508 ሚሊዮን ዶላር በ15 ዓመት ዘንድሮስ በአንድ ዓመት 3.2 ቢሊየን ዶላር አግኝታለች። ስንት እጥፍ? ስድስት እጥፍ በአንድ ዓመት ያመጣ ነው የወርቅ ዋጋ 15 ዓመት ካመጣ ነው። ስድስት እጥፍ አደገ ማለት። ማንሰራራት ካልተባለ ምን ማንሰራራት ይባላል ታዲያ? 15 ዓመት የባከነውን ጊዜ አስቡት። ይሄንን ውጤት አምስት ዓመት ከደገምን፣ አስር ዓመት ከደገምን ምን እንደሚያመጣ መገመት ለማንም አይከብድም። ይሄ ኤክስፖርት ነው። ሌሎቹን አስደማሚ አስደማሚ ዳታዎች በየቦታው ላነሳለ ይችላሉ ኢትዮጵያ ውስጥ በከፍተኛ ደረጃ በከፍተኛ ደረጃ በአይን የሚታይ የሚጨበጥ የሚዳሰስ ለውጥ አለ። ማንም ሰው ካለበት ሰፈር በገጠርም ይሁን በከተማ አምስት ኪሎ ሜትር ቢነዳ ቢንቀሳቀስ ለውጥ ያያል፣ የሚታይ ነው። ይህን ለውጥ ግን የጎደለውን እየሞላን ሰስቴን አድርገን ለልጆቻችን አስተማማኝ ፋውንዴሽን መጣል የኔም የአንቺም የእሱም የሷም የጋራ እዳ ነው። አንዱ ጥያቄ አንዱ መላሽ ሰው የጋራ ዳችን ነው ማድረግ አለብን መጨከን አለብን መድከም አለብን ዋጋ መክፈል አለብን ለማን ለልጆቻችን ሳንደክም ይመጣ ውጤት የለም ይህን የመሰለ እድገት እያመጣን ኢኳሊ የኢትዮጵያ ኢንፍሌሽን ከ30 ምናምን ገደማ 13.5 ወርዷል በዚህ ዓመት ከግማሽ በታች አወርደነዋል ኢንፍሌሽን ከ34 13.5 ወርዶ ኤክስፖርት ገቢ ድህነት ቅነሳ የእዳ ውዝፍ ከጂዲፒያችን አንጻር ዲክላይን ማድረጉ ኢትዮጵያ በብዙ መንገድ ከነበረባት በሽታ ብቻ ሳይሆን ከኢንፍሌሽኑም በማገገም ላይ እንደሆነች ያሳያል። ድና ጨርሳለች ወይ? አልጨርሰችም። እንዲህ በዋዛ ድና የምትጨርሰው ጉዳይ አለ። ስብራቱ ብዙ ስለሆነ ግን የመዳን መንገድ ላይ ነው ወያለች። ምንም ጥርጥርም ጥያቄ የለው? ጥርጥር የለው። የገነባ ናቸው የሰራ ናቸው ያሳካ ናቸው የጨረስ ናቸው የልጆቻችን እዳይቀነስንበት ልክ ኢትዮጵያ በማገገም በመዳን ላይ እንዳለች ማንም ሰው አስረጅ ሳይኖር ሊገነዘብ የሚችለው እውነት ነው፣ ሀቅ ነው። እውነትን ደግሞ በዚያ ልክ መቀበል ለማንም ሰው ተገቢ ይመስለኛል። ይሄ ሁለተኛው ነው። ሶስተኛውስ ምዕራፍ ምንድን ነው ያልሽ እንደሆነ ባህል መገንባት ነው። ኤክስፖርት 8 ቢሊዮን ብለን የዘንድሮ ምንፎክርበት ሳይሆን በሚቀጥለው መድገም አለብን። ቡና የሚቀጡ መድገም አለብን። ሌሎች ኮሚኒቲ መጨመር አለብን። ኢንዱስትሪ መጨመር አለብን። ማደግ አለበት። ባህል መሆን አለበት። ያ ባህል ሲሆን ያለው መዋዠቅ ይረጋጋል። ያለው የኑሮ ስቃይ አይጠፋም፣ ግን ይሰክናል። ኢንፍሌሽን ሙቪንግ ታርጌት ነው። ቋሚ ታርጌት አይደለም። ቋሚ ታርጌት አንድ ያለመሽ ተኩሰሽ ምትመቺው ነው። ኢንፍሌሽን ባህሪው እንደዛ አይደለም፣ ይቀያየራል። የዋጋ ንረት ከልማት ጋር ልማት ባለበት ሀገር ውስጥ ተንቀሳቃሽ ፈተና ነው። ተንቀሳቃሽ መከራ ነው። ተንቀሳቃሽ ታርጌት ነው። እየተከተሉ ለማጥፋት ኢቮልቭ የሚያደርግ ስትራቴጂ ያስፈልጋል። ከአዲስ መልኩ ከአዲስ ባህሪው ጋር የሚያድግ ስትራቴጂ ይጠይቃል። ለሙቪንግ ታርጌት ቋሚ አላሚ አይሳካለትም። ለሙቪንግ ታርጌት ኢቮልቭ የሚያደርግ ስትራቴጂ የሚከተል አላሚ ግን ያገኘዋል። እኛ በሚንቀሳቀስ ታርጌት ውስጥ ያለን ፈተና አንድ ቦታ ቆመን ሳይሆን እያደግን ኢቮልቭ እያደረግን እንፈተዋለን ብለን እናስባለን። ይሄ ፈተና የመጣባቸው ይሄ ችግር የመጣባቸው ጉዳይ እያንዳንዱ ቤተሰብ ማስተዋል ያለበት ግን ምንም ጥርጥር የለውም። የኑሮ ዘያችን በግራም በቀኝም ተነካክቷል፣ በብዙ ማስረጃ ማሳየት እችላለሁ። በዚያ ምክንያት የሚፈተኑ ሰዎች አሉ፣ የሚቸገሩ ሰዎች አሉ። አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ሌጊቲሜት ነው። ምንም ጥያቄ የለውም። ከደሞዝ ጋር የሚያያዝ ችግር አለብን፣ ሌጊቲሜት ነው። መምህሩም አለው፣ ሌጊቲሜት ነው። ሚዲያም አላችሁ፣ ሌጊቲሜት ነው። እኔም አለኝ፣ ሌጊቲሜት ነው። ስፔሻል አይደለም፣ ብዙዎቻችን የሚነካ ነገር ነው። እንዴት እንፍታው? ማስተዋል፣ መስከን፣ ማሰብ ይፈልጋል። ይሄን ደግሞ ለፖለቲካ አላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል። ይሄንን ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል። ይሄን ለመገንዘብ ብዙ አስረጃ ያስፈልጋት። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮው ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋል። እና ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ ያለብን በሰከነ መንገድ አቅማችን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህን ጉዳይ ግን ከስክነት ከውይይት ከምክክር ከየት እንደምናመጣው ከማሰብ ውጭ መልስ አይገኝለት። እንዲሁ በጩኸት ብቻ የሚያለስ አይደለም። ሰክነን ማሰብ አለ። ብንጩኸ እና ብናበላሽ እናጠፋዋለን እንጂ አናለማው። የጀመርናትን ጭላንጭል እናውድማታለን እንጂ ውጤት አናመጣበት። ለዚያም ሰክነን እንወያያለን። በጋራ ሆነን ዊን ዊን በሆነ አፕሮች ሀገርን በማይጎዳ መንገድ መፍትሄ እያበጀንለት እንሄዳለን። ትክክለኛ ጥያቄ ከስሁት ሳቢዎች ጋር ሲቀላቀል ስሁቶቹን እያጠፋን ትክክለኛውን ነው ደረጃ ደረጃ እየመለስን ሙቪንግ ታርጌት ቢሆንም ሰምሀው ያለውን መከራ እየቀነስን በመሄድ ኢኮኖሚውም እያደገ ኢንፍሌሽን የሚቀንስበትን መንገድ እንከተላለን ብዬ ነው የማስበው። ነው እዚሁ የኢኮኖሚ ጉዳይ ላይ እስኪ ቆይታና አድርግ ትንሽ ዘለግ ያለ ክቡር ጠቅላይ ሚኒስትር፣ ኢትዮጵያ እየተሟላ የማክሮ ኢኮኖሚ ትግበራዋን ተቀላቅላለች፣ እንግዲህ በቅርቡ ይህንን ሪፎርም ተከትሎ ግን የሚነሱ ትችቶች አሉ። ይህ ሪፎርም በተጽዕኖ የመጣ ሪፎርም ነው እንጂ የኢትዮጵያዊ ሪፎርም አይደለም የሚሉ ሀሳቦች ይተነዘራሉ። እዚህ ላይ ምን ይላሉ እርስዎ? ማንም ሰው ምግብ ከማዘዝ በፊት ሜኑ ማገላበጥ አለበት። ስለ ራቦ ብቻ ሬስቶራንት ሄደው ምግብ ምግብ አይልም፣ ወይ ሽሮ ወይ ምስር ወይ ቀይ ወጥ ይላል። ሜኑ ማየት አለበት የተቸገረ ሰው ለችግሩ ማስታገሻ የሚሆነው ነገር በሆነ ሌቭል ማወቅ አለበት። እኛ ኢኮኖሚክ ሪፎርም ኢትዮጵያ ያስፈልጋታል፣ ያለችበት ሁኔታ አደገኛ ነው ያልነው አይኤምኤፍ የሚባል ተቋም ጋር መነጋገር ሳንጀምር ነው። በነገራችን ላይ ቢሮ ገብቼ የመጀመሪያው የኢህአዴግ የብልጽግና አለም የኢህአዴግ ስራ አስፈጻሚ ስብሰባ ኢኮኖሚክ ከፈት የሚል ውይይት ነበር የመጀመሪያው የበዛ ጊዜ ነው የሚፈጥቁ ሊሆን ነጭ በአካል የማግኘት እድል አልነበረኝም። ሁለተኛ በመደመር መጽሐፍ ላይ ቁልጭ ተቀምጧል። ኢኮኖሚያችን ቅድም ዳቁን ተሳስሯል። ገንዘብ ኦቨርቫሊውድ ሆኖ ከዓለም ጋር ሊያገበያ በማይችል መንገድ ታንቆ ኢንቨስትመንት በከፍተኛ ደረጃ እንዳይመጣ አድርጎ በተጨናነቀበት ሁኔታ የሆነ ነገር ካልተፍታታ በቀር ነገሩ እንደማይቀጥል ይታወቃል እና በቀጥታ አይኤምኤፍ ወይም ወል ባንክ የሚያያዝ ጉዳይ ሳይሆን የኛ ችግር የኛ መከራ ሜኑ ማገላበጥ ግድ ብሎት ነበር። ሜኑ ስናገላበጥ ግን በአንዳንድ ሰው ባህሪ እንደምታቂው ቀጥታ ከሜኑ ላይ ያለውን አንብቦ አያዝም። ሽሮ መርጦ እንደሆነ ሽሯችሁ ግን እንዴት ነው ይላል። ሽሮችን እንደዚህ ነው እንደዚያ ነው ይባላል። ከሽሮ ይልቅ ምስር ብታዝ ይባላል። ሽሯችን ያደረ ነው ትኩስ ይሻላል ይባላል። ሜኑ ቢያይም ሜኑ ቢያገላብጥም አስፈላጊ ሆኖ ሲገኝ ደግሞ ምክር ይጠይቃል። እኛ መክፈት እንዳለብን ስናምን በጣም በስፋት በስፋት ትምህርት ለመቅሰም ሞክረናል። ለምሳሌ በአፍሪካ ውስጥ ሪፎርም ከሰሩ ሀገራት መካከል ናይጄሪያ አንዷ ናት። ግብፅ ሁለተኛዋ ናት። ደቡብ ሱዳን ሶስተኛዋ ናት። ናይጄሪያና ግብፅ የተሻለ ኢኮኖሚ በንጽጽር ከፍ ያለ ጂዲፒ ያላቸው ናቸው። ሳውት ሱዳን ደግሞ ዝቅ ያለ ኢኮኖሚ ያላት ናት። እኛ ግን ከፍ ከፍ ካሉት ተምረን ዝቅ ያለችው አታስፈልግም አላልንም። ሶስቱም ጋር ዴሊጌሽን ልከን እንዴት ጀመራችሁ እንዴት ሰራችሁ ምን ገጠማችሁ ብለን ከደቡብ ሱዳንም ከግብፅም ከናይጄሪያም ትምህርት ቀስመላል። ከእነሱ ብቻ አይደለም ከአርጀንቲናም ተምረናል። በርካታ በእኛ መሰል ችግር ውስጥ ኖረው ወደ ሪፎርም የገቡ ሀገራት ትምህርት ለመቅሰም ሙከራ አድርገናል። ከአይኤምኤፍ ጋር ተወያይተናል። ከወርልድ ባንክ ጋር ተወያይተናል። ከኢኮኖሚክ ማህበራት ጋር ተወያይተናል። በኢኮኖሚ ዙሪያ ትንታኔ የሚሰጡ ተቋማትና ግለሰቦች ጋር ተወያይተናል። ከብዙ ሀገር መሪዎች ጋር ተወያይተናል። ኤክስቴንሲቭ የሆነ ውይይት ተደርጎበታል። ከዚያ ሰብስበን ትምህርት ወስደን የእኛን ችግር አገናዝበን ሆም ግሮን ሪፎርም አንድ ሆም ግሮን ሪፎርም ቱ ብለን በሰራ ነው ላይ ነው የከፈት ነው። እንግዲህ ኮሮና ባይመጣ ይቀርም ነበር ይሄ ጉዳይ ባይዘው። ሆም ግሮን ሪፎርም አጀንዳ ዋን እንደሚታወቀው ደሞዝ መክፈል አልቻልም፣ ችግር አለብን። ቴን ቢሊየን ዳላር ከዛም ከዚህ ማመጥተን ኢኮኖሚውን ትንሽ ማስተንፈስ አለብን ነው። አሳክተነዋል እኮ ያን ባናደርግ ቢኖሩማ ዛሬ መነጋገርም አንችልም። ሆም ግሮን ሪፎርም ቱ ላይ ስንደርስ ግን በዛ ልክ ሪሶርስ ልናገኝ ደሞ አልችልም፣ ሌላ መንገድ ይፈልጋል ለኢኮኖሚክ ኦፕን አፕ የተገባበት ዋናው ምክንያት የታጨቀውን የተሳሰረውን የተቆላለፈውን ኢኮኖሚ ከፈትፈት አድርጎ በር ከፍቶ ነገሩን ለማየት ነው። እኛ አንድም ቀን ሆም ግሮን ሪፎርም አጀንዳ ስንል የማክሮ ኢኮኖሚ ሪፎርም ስንል የእኛ ሪፎርም ኤንደሚክ ነው ብለን አናቅ። የሰው ትልቁ ችግር ይሄ ነው። ኤንደሚክ የሚባለው ልክ እንደ ጭላዳ ዝንጀሮ እንደ ዋሊያ አይቤክስ በኢትዮጵያ ብቻ የሚገኝ ነገር ማለት ነው። የኛ ሪፎርም ተጀምሮ እስኪያልቅ የኛ ነው። ማንም ሰው አልገባበትም፣ ከማንም አልተማርንም። ኤንደሚክ ነው አላልንም። ኢንዲጂነስ የሚባለው ግን ጥቁር አንበሳ ኢትዮጵያም አለ ጥቁር አንበሳ ሱዳንም አለ ጥቁር አንበሳ ኬንያም አለ። የአፍሪካ ዝሆን የሚባል ኢትዮጵያም አለ ሌሎች ሀገሮችም አለ። እነዚህ የአፍሪካ ዝሆኖች በሆነ በሆነ ነገር መልካቸው ምናምናቸው ዲፍረንስ ያለው ሊሆን ይችላል። የተቀራረበ ግን የአፍሪካ ዝሆኖች ናቸው። ኤንደሚክ አይደሉም፣ ኢንዲጂኒየስ ናቸው። እኛም ጋር አሉ፣ ኬንያም አሉ፣ ሳሙኤል ዩጋንዳም አሉ። በየሀገሩ ከመልክዓ ምድሩ ጋር የተዛመደ ለውጦች ይኖራቸዋል፣ ግን የአፍሪካ ዝሆኖች አንድ ፋሚሊ ናቸው። እነዚህ ኢንዲጂኒየስ የሚባሉት እንስሳት አይነቶች እኛ ጋም ያሉ ሌላም ጋ ያሉ ሲሆኑ ማለት ነው። ለምሳሌ ደግሞ ኤክሶቲክ የሚባል አለ ከውጭ እንዳለ አምጥተን እኛ ጋር የምናደርገው ባህር ዛፍ ለምሳሌ ኤክሶቲክ ነው ይባላል። እኛ አገር በቀል አይደለም፣ ከሌላ ቦታ መጥቶ የተተከለ ነው። የእኛ ለውጥ ኤክሶቲክ አይደለም፣ ከሌላ ቦታ እንዳለ መጥቶ የተተከለ አይደለም። ኤክሶቲክ ቢሆን ይሄ ለውጥ አያመጣውም፣ እንዳለ ከአይምኤፍ ቀርተን ከከበደ ቀርተን ብናመጣው አያመጣውም። ቢኮዝ አይኤምኤፍ ለኢትዮጵያ ያለው እውቀት ሊሚትድ ነው። የሚያውቀውን ያውቃል። በርካታ ጉዳዮች ግን ያውቃል ከእነሱ ብንቀዳው ባዕድ ዛፍ ነው የሚሆነው እንጂ ሀገር በቀል ዛፍ አይሆንም። የለማ የሚፍ ቢባል ድርሻ የለም። ይሄማ ኤንደሚክ ነው፣ ጭላዳ ዝንጀሮ ነው ደሞ ካልንም የምንጠብቀው ሪሶርስ ስላለ እኛ ጀምረን የምንጨርሰው ሪፎርም የለም። እሱም ስህተት ነው። ግን ኢንዲጂኒየስ ነው፣ መሰረቱ የእኛ ነው፣ ፍላጎቱ የእኛ ነው። ያቃሉ በዚያ መንገድ አልፈዋል ካልናቸው ሰዎች ደግሞ ትምህርት ተቀስሟል። ከራሳችን ፍላጎት እና አቅም ተነስተን ከሌሎች ተምረን የሰራነው ስራ ነው። ለምሳሌ አይምኤፍን ብቻ ላንሳ። አይምኤፍ የኢትዮጵያን ሪፎርም የእኛን ሀሳብ ከተቀበለ በኋላ አንዱ ያመጣው መከራከሪያ የኢትዮጵያ ሪፎርም 7.5 ቢሊዮን ዳላር ካገኘ ሊሰራ ይችላል ሊከወን ይችላል።